በስም ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችው የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአሥራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም ላችኋለው። እንደምኑ አላችው? እንደምንለይሳ ደረሳችው? አሜን እንደ ኀጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ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 እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽህተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ግንቦት 11 ቀን የሊቁ የቅዱስ ያሬድን ዓመታዊ ክብራል በታላቅ ድምቀት እናከብራለን። ይህንን ክብራል ስለ ምንድን ነው የምናከብረው ስንል በዛሬቱ ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በግእ ግዕዝ በእዝል በአራራይ ዜማ ያስጌጣት የቤተ ክርስቲያናችን ሊቅ ሊቁ ቅዱስ ያሬድ የተሰወረበት ዕለት ስለሆነ ነው። ስለዚህ ዛሬ ስለምንድን ነው የምናከብሩ ስንል የተሰወረበት ዕለት ስለሆነ ነው። የተሰወረበት ዕለት ነው ብለን ብቻ ማለፍ ሳይሆን ደግሞ ሊቁ ቅዱስ ያሬድ ማን ነው፣ የስሙ ትርጓሜስ ምን ማለትን የሚለውን ልናውቅ ያስፈልጋልና ይህንን አጥራ አድርገን እንመለከታለን። እንግዲህ ከስሙ ትርጓሜ አንስተን ስንመለከት ያሬድ ማለት ምን ማለት ነው ስንል ያሬድ ማለት እንዚራ፣ በገና፣ መሰንቆ ማለት ነው። እነዚህ የዜማ መሳሪያዎች ሲሰሙ ሐሴትን እንደሚፈጥሩ እንደሚሰጡ ሁሉ የቅዱስ ያሬድም ዜማ ነፍስን የሚያስደስት አጥንትንም የሚያለመልም ነውና ያሬድ የሚለውን ስያሜ ይዟል ማለት ነው። አንድም ደግሞ ያሬድ ማለት ምን ማለት ነው ስንል ቃሉ የዕብራይስጥ ቃል ሲሆን ትርጉሙ ተሰጠ ወይም ደግሞ ከአምላክ ማለት ነው። ልብ በሉ። ስለዚህ የቃሉ ትርጉም ይህንን ፍች ይዛል። ታዲያ ሊቁ ቅዱስ ያሬድ ከማን ተወለደ፣ መቼ ተወለደ የሚለውን ደግሞ ስንመለከት፣ እናቱ ማን ትባላለች ስንል፣ እናቱ ታውክሊያ ወይም ደግሞ ክርስቲና ትባላለች። አባቱ ደግሞ ይስሐቅ ወይም ደግሞ አብድዩ ይባላል። ታዲያ እናታችን ቅድስት ክርስቲናና አባታችን ቅዱስ አብድዩ በአንድነት በትዳር ሲኖሩ ይህንን ደግ የሆነ ቅዱስ የሆነ ሊቁ ቅዱስ ያሬድን ወልደውልናል ማለት ነው። ታላቁ የቤተ ክርስቲያናችን ሊቅ ሊቁ ቅዱስ ያሬድ መቼ የተወለደ ስንል በሚያዝያ አምስት ቀን በአምስት መቶ አምስት ዓመተ ምሕረት ተወለደ ማለት ነው። ልብ በሉ አባቱ የአክሱም ጽዮን ቄሰ ገበዝ ነበረ። ቅዱስ ያሬድ ታዲያ ገና በልጅነቱ ወይም ደግሞ በሰባት ት ዓመቱ አባቱ ስለሞተበት ወይም ደግሞ ስለተለየው እናቱ ወደ ትምህርት ቤት ልታስገባው ፈለገች። ምክንያቱም እውቀትን እንዲገበይ ምክንያቱም እንዲማርላት ስለፈለገች ታዲያ ምን አደረገች? ስንል ወደ ትምህርት ቤት ልታስገባው ስለፈለገች አጎቱ አባ ጌዲኦን ወደሚያስተምርበት፣ አዎ ቤተ ቀጢን ወይም ደግሞ ጉባኤ ቤት አስገባች ማለት ነው እንዲማርላት። ታዲያ ቅዱስ ያሬድ ግን ከሌሎቹ ተማሪዎች አንጻር በትምህርቱ ደካማ ነበረ። ለብዙ ዓመታት አዎ አባ ጌዲዮን ቢያስተምረውም እንኳን የሚማረው ነገር ሊገባው አልቻለም። ወይም ደግሞ ይሰማል፣ ነገር ግን ድጋሚያን ነገር ማሰብም ሆነ ማስተማር ወይም ደግሞ ማወቅ ተስኖት ነበረ። ለብዙ ዓመታት ይማራል፣ ነገር ግን የሚማረው ነገር አይገባውም ነበረ። ታዲያ ለብዙ ዓመታት አባ ጌዲዮን አስተምሮት አስተምሮት እሱ አልገባው ሲለው ከዕለታት በአንደኛው ቀን እጅጉኑ ተናዶ ተቆጥቶ ቅዱስ ያሬድን ገርፈው ወይም ደግሞ መታው፣ ቀጣው። በዚህም ጊዜ ታዲያ ሊቁ ቅዱስ ያሬድ አዎ ስለገረፈው ከግርፋቱ ሸሽቶ ተስፋ ቆርጦ ወደ እናቱ መንደር ተመለሰ። ወደ እናቱ መንደር በመመለስ ላይ ሳለ፣ በጉዞ ላይ ሳለ ታዲያ እጅግ ረዥም መንገድ በመጓዙ አዎ ደከመውት ነበረ። ስለደከመው ከድካሙ ትንሽ ረፍት ያደርግ ዘንድ ከአንዲት ዛፍ ስር ቁጭ አለ። ልብ በሉ ከአንዲት ዛፍ ስር ቁጭ ብሎ ግን ህይወቱን የሚቀይር ነገርን ያስተዋለው ምንድነው ያስተዋለው ነገር ስንል ከአንዲት ዛፍ ስር ቁጭ ብሎ በነበረበት ሰዓት ላይ አንዲት ትል አዎ ተስፋ ባለመቁረጥ በመውደቅ በመነሳት አዎ ወደ ዛፍ ላይ ስትወጣ ተመለከተ ልብ በሉ ያቺ ዛፍ ላይ አንዲት ትል ትወጣለች፣ ግማሽ ላይ ትደርስና ትወድቃለች። እንደገና አሁንም ትወጣለች፣ ግማሽ ላይ ትደርስና ትወድቃለች። ትንሽ ታልፍና ትወድቃለች። ለስድስት ጊዜ ወደ ዛፍ ስትወጣ ስትወርድ፣ ምክንያቱም ዛፉ መጨረሻ ላይ ፍሬ አለ። ያንን ፍሬ ለመመገብ ያቺ ትል እዛ መድረስ አለባትና ተስፋ ባለመቁረጥ ስትወድቅ ስትነሳ፣ ስትወድቅ ስትነሳ፣ ለስድስት ጊዜ ሞከራ። በሰባተኛው ግን አዎ ያንን ዛፍ ወጥታ ያንን ፍሬ ለመመገብ በቅታለች። ያንን ፍሬ ስትመገብ ሲመለከት ታዲያ ቅዱስ ያሬድ አዎ ትልቁን ትምህርት ተማረ ማለት ነው። ምንድን የተማረው ስንል ያየውን በሕይወቱ ተረጎመ። ያየውን በሕይወቱ ተርጉሞ ተስፋ መቁረጥን ትቶ ወደ መምህሩ ተመልሶ ትምህርቱን ለመቀጠል ወሰነ። ልብ በሉ፣ ምክንያቱም ለብዙ ዓመታት ተምር ያለው ነገር ግን ሊገባኝ አልቻለም ብሎ ተስፋ ቆርጦ ነበረ። ነገር ግን ለብዙ ዓመታት ተምሮ ባይገባውም እንኳን ያቺ ትልም ለስድስት ጊዜ ሞክራ በሰባተኛው እንደተሳካላት እርሱም ደግሞ ልክ እንደዚሁ ሊቁ ቅዱስ ያሬድ አዎ፣ ለብዙ ዓመታት ተምሬ ባይገባኝም አንድ ቀን ይገባኛል ብሎ ተስፋ መቁረጥን ትቶ አዎ ወደ ትምህርቱ ለመመለስ ወሰነ ታዲያ ወደ መምህሩም ወደ አባ ጌዲኦን ተመልሶ ይቅርታ አድርግልኝ፣ የፈለግከውን አድርገኝ። አዎ አንተ ትክክልነ እኔ አልገባቢ ላይ ነው አንተ የተበሳጨኸው። አሁንም ቢሆን የፈለግከውን አድርገኝ፣ ይቅርታ አድርግልኝ፣ ከአሁን በኋላ በትክክል እማራለሁ እስከሚገባኝ ድረስ ብሎ ሄዶ አባ ጌዲዮንን ይቅርታ ጠይቆ ትምህርቱን ቀጠለ። ኋላም ታዲያ ትምህርቱ በፊት አልገባ ብሎት ነበረ። ትምህርቱን በሚገባ እየተከታተለ አስቀድሞ አልገባ ያለው አልገለጠ ያለው ትምህርት ሁሉ ተገልጾለት ብሉይንና ሐዲስን ተምሮ አጠናቀቀ። እነዚህን ትምህርቶች ተምሮ ያልተገለጹለት ሁሉ ተገልጸውለት በአጎቱ ወንበር ላይ ተተክቷል ማለት ነው። በተካ ማለት የአጎቱ አባ ጌዲኦን ሲያስተምር በነበረበት ወንበር ላይ፣ በዛ ጉባኤ ቤት ላይ እርሱ እንደዚሁ ብሉይ ኪዳንንም አዲስ ኪዳንንም ሌሎችንም መጽሐፍታት ተምሮ አዎ ብዙ ትምህርቶ የተገልጸውለት ቁጭ ብሎ ያስተምር ዘንድ ጀምሯል ማለት ነው። ማኅሌታይ ቅዱስ ያሬድ ሰማያዊ የሆነው ዜማ ተገልጾለት በሶስት የዜማ ስልት ግዕዝ፣ እዝል፣ አራራይ በስምንት የዜማ ምልክቶች ድርሰቱን ድርሷል ወይም ደግሞ ጽፎልናል ማለት ነው። ድርሰቶቹ ስንት ናቸው ስንል አምስት ናቸው። እነርሱም ድጓ፣ ጾመ ድጓ፣ ዝማሬ መዋስትና ምዕራፍ ናቸው። እነዚህን አምስት ድርሰቶች ሊቁ ቅዱስ ያሬድ ደርሶልናል ማለት ነው። እነዚህን ድርሰቶች ታዲያ እንዴትን የደረሰው ወይም ደግሞ እንዴት ሊደርስ ቻለ የሚለውን ደግሞ ልናውቅ ያስፈልጋል። ይህ እንደምንድንነው ስንል ታዲያ በዚያ ሊቁ ቅዱስ ያሬድ በነበረበት በዚያ ውራት ላይ እንደ ዛሬው በከፍተኛ ቃል የመዝሙር ማኅሌት የለም ነበረ በትሁት እንጂ ማለት ነው። እግዚአብሔርም ታዲያ መታሰቢያ ላውቆምለት በወደደ ጊዜ ከኤዶም ገነት ሶስት አዋፍን ላከለት እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእነርሱ ጋር ይዘውት ወጡ፣ ሊቁ ቅዱስ ያሬድን ታዲያ። በዚያም ሀያ አራቱ ካህናተ ሰማይ የሚያመሰግኑበትን ማህሌታቸውን በሚገባ ተማረ። ሀያ አራቱ ካህናተ ሰማይ እግዚአብሔር አምላክን ያለማቋረጥ የሚያመሰግኑበትን ማህሌታቸውን ከተማረ በኋላ ወደ አኗኗሩ ወይም ደግሞ ወደ ምድር በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በሦስት ሰዓት ገባ። ወደዚያች ቤተ ክርስቲያን ከገባ በኋላ በታላቅ ቃል እየጮኸ እንዲህ አለ። ሃሌሉ ያለ አብ፣ ሃሌሉ ያለ ወልድ፣ ሃሌሉ ያለ መንፈስ ቅዱስ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ አሳየው አስተማረው እያለ መናገር ጀመረ። ይችንም ምስጋና ታዲያ አርያም ብሎ ጠራት። ልብ በሉ የቃሉንም ድምፅ በሰሙ ጊዜ ታዲያ ንጉሱም ንግሥቱም ጳጳሱም ካህናቱም ሕዝቡ ሙሉ ተሰብስበው አዎ ሊቁ ቅዱስ ያሬድ ከሰማይ ከሃያ አራቱ ካህናተ ሰማይ ተምሮ ሰምቶ የመጣውን ዜማ በሚያዜምበት በሚናገርበት ሰዓት ላይ ሕዝቡ ሁሉ ቀኑን ሙሉ ወደ እርሱ እየመጡ ሲሰሙት ዋሉ። ከዚያም በኋላ ታዲያ ከዓመት እስከ ዓመት በየክፍለ ዘመኑ በከረምትና በበጋ በመፀውና በፀደይ በአጽዋማትና በበዓላት በሰንበታትም እንዲሁም ደግሞ በመላእክት በዓልና በነቢያት በሐዋርያት በጻድቃን በሰማዕታት በደናግልም በዓል የሚሆን አድርጎ በሦስቱ ዜማው ሥርዓትን ሠራልን። ታዲያ አምስቱን ድርሰቶች በእነዚህ በሦስቱ የዜማ ስልት፣ አዎ፣ ሊቁ ቅዱስ ያሬድ የደረሰልን ከየት አምጥቶ ነው ስንል፣ ከሰማይ ከሃያ አራቱ ካህናተ ሰማይ የተማረውን ነው። ተነጥቆ ወደ ሰማይ ወጥቶ ሰማያዊ የሆነውን ዜማ ነው ዛሬ በምድራችን ላይ ያወረደልን፣ ያመጣልን፣ ስርዓትን ይሰራልን። ቅድስት ቤተ ክርስቲያናችንም ይህንኑ ተቀብላ ነው ደስ በሚለው ዜማ አዎ ስርዓቶቿን ሁሉ የምታከናውነው ማለት ነው። ይህን ልናውቅ ያስፈልጋል። ታዲያ በአንዲት ዕለት ቅዱስ ያሬድ ከንጉሱ ገብረ መስቀል እግር በታች ቆሞ ሲዘምር፣ ንጉሱም የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ልብ በሉ እግሩ ላይ ተከለው። ከእርሱም ታዲያ ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም ድረስ ምንም አልተሰማውም ነበረ ደስ የሚለውን ዝማሬ እየዘመረ ስለነበረ፣ እርሱም ቅዱስ ያሬድም በተመስጦ ስለነበረ፣ አዎ ንጉሱ ገብረ መስቀል በበትሩ እግሩን ቢወጋውም እንኳን በብረቱ እግሩን ቢወጋውም እንኳን፣ እንዲሁም ደግሞ ደም ቢፈሰውም እንኳን ያ አልተሰማውም ነበረ። ንጉሱም ታዲያ ዝማሬውን እስኪጨርስ ድረስ አላወቀም ነበረ። ቅዱስ ያሬድ ዝማሬውን ሲጨርስ ንጉሱ ገብረ መስቀል ሲመለከት አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው ደምህ የደምህን ዋጋ የፈለግከውን ነገሩን ለምነኝ፣ አደርግልሃለሁ፣ ፈጽምልሃለሁ ብሎ አዎ ሊቁ ቅዱስ ያሬድን ጠየቀው። ቅዱስ ያሬድም ታሪያ ላትከለክለኝ ማልልኛለው። ንጉሱም የፈለግከውን ነገር ሁሉ አደርግልሃለሁ ብሎ ማልለት። በዚያን ጊዜ ሊቁ ቅዱስ ያሬድ ምን ላደርግልህ ትወዳለህ ሲባል ወደ ገዳም ሄጄ እምነኩስ ዘንድ አሰናብተኛለው። ንጉሱም ታዲያ ሰምቶ እጅጉን አዘነ። መኳንንቶቹም እጅጉን አዘኑ፣ ተከዙ። እንዳይከለክለው መሐላውን ፈራ። እያዘነም ታዲያ ሊቁ ቅዱስ ያሬድን አሰናበተው፣ ላከው። ከዚህ በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ የሚያልሽ የብርሃን መውጫ ሕይወት ማዕረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ ይል ነበረ። በእውነት ክብር ለአምላካችን ይሆን። ከዚህ በኋላ ታዲያ ወደ ሰሜን ሀገር ሄዶ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኖሮ ገድሉን በዚያው ፈጸመ። ልብ በሉ። እግዚአብሔር አምላክም ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳንን ሰጠው። ከዚህ በኋላ ታዲያ በዛሬቱ ዕለት ሊቁ ቅዱስ ያሬድ ግንቦት 11 ቀን በ571 ዓመተ ምሕረት አዎ ተሰውሯል ማለት ነው። ስለዚህ ዛሬ ስለምንድን ነው ይህንን ክብር በዓል የምናከብረው ስንል ሊቁ ቅዱስ ያሬድ የተሰወረበት ዕለት ስለሆነ ነው። ይህንን ታላቅ ክብር በዓል የምናከብረው ። ታዲያ ይህንን የተማርነውን ደግሞ እንደግሞ ላልተማሩ ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቅ ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና አሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳን።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 ይመክራቸዋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሀሳብ ጠብቆ ያስተማረን የመከረን የገሳን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማን ሆኖ በዝነ ልቦናችን ያሳድርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።